ሰላም ጤና ይስጥልኝ! የተወደዳችሁ የሶለዳ ሚዲያ አድማጭ ተመልካቾቻችን፣ እንዴት ቆያችሁ? በዚህኛው ዝግጅታችን የዘወትር የሶለዳ ሚዲያ ቤተሰባችን የሆኑት አቶ ጠዓመ አረዶም ታጣቂዎች ሰሞኑን ባደረጉት የተቃውሞ ሰልፍ ምክንያት በጀመረው የሴራ መፈንቅለ መንግስት የማካሄድ ተንኮል ራሱን በማይወጣው አዘቅት ውስጥ የዘፈቀው የህወሓት አንጃ ቡድን ከሻብያ ጋር የጀመረው የተላላኪነት ጽምዶ የተባለ ጥምረት ስለከሸፈበት የተቃውሞ ሰልፍ በማስመሰል ሰልፉን አዲጉደም ከተማ ላይ የጀመሩት እና በመቀሌ የፕሬዚዳንቱ ጀነራል ታደሰ ወረደ ጽፈት ቤት የቀጠሉት አርሚ ሃያ ሁለት ታጣቂዎች በሐወልቲ ሰማዕታት ሰብስበው ይቅርታ እንዲሉ ማድረጉን አስመልክተው ድራማ መስራት የማይሰለቻቸው ተዋናዮች ማለትም የህወሓት የጥፋት ቡድን ያ መሰረታዊውን የታጋይ ጥያቄ ለማፈን ድራማቸውን እየሰሩ ነው ሲሉ የጻፉት እጅግ ድንቅ የሆነ ዝግጅት ይዘንላችሁ ቀርበናል። አብራችሁን እስከ መጨረሻው ይህንን ግሩም ዝግጅት የእናንተው ሚዲያ የሆነው ሶሎዳ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደተለመደው አብራችሁን እንድትቆዩም ከወዲሁ በታላቅ አክብሮት ጋብዛለሁኝ። መልካም ቆይታ። ድራማ መስራት የማይሰለቻቸው ተዋናዮች ማለትም የህወሓት የጥፋት ቡድን የመሰረታዊውን የታጋይ ጥያቄ ለማፈን ድራማቸውን እየሰሩ ይገኛሉ። እኔ የሰማኋቸውና የተረዳኋቸው የሰራዊቱ ጥያቄዎች ከዚህ በታች ያሉት ናቸው እኛ የአንድ ድርጅት አገልጋዮች አይደለንም ትግላችን ረክሷል በማን በመሪዎቻችን ታጋይ የሚያፍርባት ካድሬ የሚፋንንባት ትግራይን አንፈልግም መሪዎቻችን ወይ ፍረዱ ወይም ውረዱ በጦርነት ክተት በሰላም ከርተት መጉላላት ይበቃል ትግራይ የምንኖርባት እንጂ የምንቀበርባት ብቻ አትሁን የመቃብሪያችን ብቻ ሳይሆን የመኖሪያችንን ቦታ ስጡን። ጦርነት አንፈልግም ይበቃናል። የ80 ዓመት ሰዎች እንዲኖሩ የ20 ዓመት ልጆች አንጨፈጨፍም። ጥያቄያችን ካልተመለሰ ዛሬ በሰልፍ ነገ በጥይት ነው። እነሱ ለሆዳቸው፣ እኛ ለትግራይ። ይህ አካሄድ አይሰራም። ቲፒኤፍ ማለትም የትግራይ የሰላም ኃይል ወንድሞቻችን ናቸው። ከጓዶቻችን ጋር አንዋጋም። እናንተ ከኮር በላይ የአንድ ቡድን አሽኮሮች እና ዘረኞች ናችሁ። ከሻቢያ ጋር የሚደረግ ማንኛውም ትስስር አይመለከተንም፣ አንቀበለውም። የማን የደሃ ልጅ ነው እሳት ውስጥ የሚማገደው? እናንተ ልጆቻችሁ የት ናቸው? አውሮፓ እና አሜሪካ ወዘተ የሚሉ ናቸው። ይህ ኋላ ቀር ቡድን ድራማ ሰርቶ አይጠግብም። ሰራዊቱ ኑ እንግባባ፣ ጥያቄያችሁን እንስማ ብለው ሰብስበው በተላላኪዎቻቸው ባነራ ሲዘው ፎቶ ተነስቷል። እንደውም ሰራዊቱ በጥያቄውና በአቋሙ ላይ ጽኑ ነው። ይህ ሰራዊት እርቦኛል፣ ተጠምቻለሁ፣ ተቸግሬ ያለሁ ብሎ ላቀረበው ጥያቄ ምኑ ነው ይቅርታ የሚያስጠይቀው? አንዳንድ ወንድሞች ሰራዊቱ ይቅርታ እንደጠየቀ አስመስላችሁ ትችት የምጽፉ ካላችሁ አስተካክሉ እውነታ ይህ የኋላ ቆሩ ቡድን ድራማ ነው፣ ገናም ይቀጥላል። በተላላኪዎቻቸው በአጃቢዎቻቸውና በዘመድ አዝማዳቸው አማካኝነት ሌላ ድራማ በቃለ መጠየቅ መልክ እንደሚሰሩም እንጠብቃለን። አሁንም ፍትህ ለታጋዮች፣ ፍትህ ለመላው ትግራዋይ ጠዓመ አረዶም ይህንን የጠዓመ አረዶም ሀሳብና አስመልክቶም የሶለዳ ሚዲያ እይታ እንደሚከተለው ቀርቧል። የሰራዊቱ ኢኮኖሚያዊና ፖለቲካዊ ጥያቄዎች የሰራዊቱ ጥያቄ ፖለቲካዊም እንዲሁም ኢኮኖሚያዊም ጭምር ነው። ለመኖሪያ ቤትና መሬት እንዲሟላላቸው ያቀረቧቸው ጥያቄዎች ኢኮኖሚያዊ ናቸው። ለምሳሌ ትግራይ የምንኖርባት እንጂ የምንቀበርባት ብቻ አትሁን። የመቃብራችን ብቻ ሳይሆን የመኖሪያ ቤታችንም ስጡን። እነዚህ የተጠቃሚነት ጥያቄዎች ይመልሳል የተባለ ደንብ በትግራይ ክልል ጊዜያዊ አስተዳደር ካቢኔ ጸድቋል ተብሏል። የውስጥ ይዘቱና ፍትሐዊነቱ ምን ይመስላል? ከመቼ ጀምሮስ ተግባራዊ ይሆናል? ይህንን በጋራ የምናየው ይሆናል። ከኢኮኖሚያዊው ጥያቄ በተጨማሪ የተነሱ ከበድ ያሉ ፖለቲካዊ ጥያቄዎችም አሉ። እነዚህ የሚፈቱት በመኖሪያ ቤት እና በመሬት ብቻ ሳይሆን በፖለቲካዊ ስር ነቀል እርምጃ ብቻ ነው። ከተነሱት ፖለቲካዊ ጥያቄዎች ውስጥ ወሳኞቹን እንደሚከተለው እናቀርባቸዋለን። እኛ የአንድ ድርጅት አገልጋዮች አይደለንም እናንተ ከኮር በላይ የአንድ ቡድን አሽከሮችና ዘረኞች ናችሁ ጦርነት አንፈልግም ይበቃናል በጦርነት ክተት በሰላም ከርተት ሞግላላትን ይበቃል ትግላችን ረግሷል በማን በመሪዎቻችን ታጋይ የሚያፍርባት ካድሬ የሚፋንንባት ትግራይን አንፈልግም። ቲፒኤፍ ማለትም የትግራይ የሰላም ኃይል ወንድሞቻችን ናቸው። ከጓደኞቻችን ጋር አንዋጋም። ከሻዕብያ ጋር የሚደረግ ማንኛውም ትስስር አይመለከተንም፣ አንቀበለውም። ሰራዊቱ ላነሳቸው መሰረታዊ የሰላምና የፍታዊነት ፖለቲካዊ ጥያቄዎች እስካሁን የተሰጠ መልስም የለም ከዚህም በላይ በኋላኛው ቡድን በኩል እነዚህ ጥያቄዎች በሸፍጥ ይቅርታና መሬት እንሰጣቸዋለን በሚሉ ነገሮች ተሰፋፍነው እንዲያታለፉም ተፈልጓል። ይህ ኋላ ቀር ኮር ቡድን ራሱን ማታለል ከፈለገ መብቱ ነው። ነገር ግን በውጫዊ ገጽታው ላይ ስሙላ ቢሆንም በውስጡ ፍርሃት እንደገባው እና በሰራዊት ላይ እምነት እንዳጣ ግልጽ ነው። የትግራይ ህዝብና ሰፊው ሰራዊት ግን ሊታለል ቀርቶ የህወሓት እና የኮኮር በላይ ቡድን የበላይነት ዘመን እያበቃ መሆኑን ነው በራሳቸው በመተማመን የሚናገሩት። ጥያቄያችን ሙሉ በሙሉ ካልተመለሰ ዛሬ በሰልፍ ነገ በጥይት የሚለው የሰራዊቱ መፈክር የሁሉም ነገር ማሰሪያ ነው። አሁንም ይህ አቋም እንዳለ ነው። ዝግጅታችንን እዚህ ጋር አጠናቀናል። ሶለዳ ሚዲያ ጥቅምት 10 2018 ዓ ም ቸር ቆዩልን። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያ ህዝብ።